በዛሬው እለት ማለትም በዕለተ ቅዳሜ ቀን ግንቦት 23 2017 ዓ.ም፣ 10 አለቃ ታደሰ ከሰሜን ምስራቅ እዝ አራተኛ ኮር ስድስተኛ ክፍለ ጦር አራተኛ ሻለቃ አንደኛ ሻምበል መሪ የሆነው ከነመገናኛ ሬዲዮና ከነ አጃቢዎቹ ፋኖዎችን ስለመቀላቀሉ ተሰምቷል። ተጨማሪ ይዘናል። መነሻን ውሙጃ ማርያም አድርጎ ወደ ወንዳንቺ ቅጥና ለመግባት በሞክረው በአገዘዙ ኃይሎች ላይ የፋኖ ኃይል ከባድ ጥቃትን እንደፈጸመ መረጃዎችም ተሰምቷል። በዛሬው ዕለት በአማራ ፋኖ ብሔራዊ ኃይል በሽዋ ቀጠና ምክትል መሪ አርበኛ ኢሳያስ ደመቀ ሰባት ለስባ ክፍለ ጦር አጄብ ያስባለ ልዩ ጀብደን ተጎናጽፈዋል። በእስክንድር ነጋ የሚዘወረው የአማራ ፋኖ ሕዝባዊ ድርጅት በሽዋ ቀጠና በከሰም ክፍለ ጦር ላይ ከበባ ፈጽሞ ጥቃት ቢፈጽም፣ ነገር ግን ይህ አማራ ፋኖ በሸዋ አጸፋ እርምጃን በእስክንድር ነጋ ጦር ላይ መፈጸሙ ተሰምተዋል። ተጨማ ተጨማሪ ይዘናልም። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሳቴ እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም ሃምሳ አለቃ ታደሰ ከሰሜን ምስራቅ እዝ አራተኛ ኮር 76ኛ ክፍለ ጦር አራተኛ ሻለቃ አንደኛ ሻምበል መሪ የሆነው ሙሉ ትጥቅና አይኮን ሬዲዮን በመያዝ የአማራ ፋኖ ብሔራዊ ኃይል በጎጃም ቅጥና የአንደኛ ክፍለ ጦር ኮሎኔል ታደሰ ሙላ ብሪጌድን የዓለማየው ከቤ ሻለቃን መቀላቀሉ ተረጋግጧል። ይበንዲ እንዳለም ከከዱት ወታደሮች ያገኘነው ጥቆማ ሁሉም ሰራዊቶች መክዳትን ይፈልጋሉ፣ ነገር ግን ከፋኖ እጅ ከገባችው ቆራርጦ ነው አሰቃቂ ሁኔታ የሚገላችሁ እያሉ ሁድ አደረ የሥራውቱ አመራሮች እያስፈራሩ ዛሬም ድረስ በርካቶች እጅ እንዲሰጡ እያደረጉም አይደሉም። ታዲያ ግን በምስራቅ እዝም አራተኛ ኮር 76ኛ ክፍል ጦር ስር የሚገኘው አንድ የሻምበል አዛዥ ከንምሎ ትጥቁ ፋኖችን መቀላቀሉ አገዙን ብርክ ብርክ አሰኝቶታል። ከሳምንት በፊት በእዝው አዛዥ ሌተናል ጀነራል ማምር ተሰማ ትእዛዝ ሰጪነት በምስራቅ እዝ ስር ከኮሩ ጀምሮ እስከ ሻምበል ጋንታ ድረስ የሚገኙ ወታደራዊ አዛዦች በብርሸልቆ በገርበሳ ባህረር ወታደራዊ ጣቢያ ተገኝተው ፋኖን ለመደምሰስ ይጠቅማል ያሉትን የተለየ ወታደራዊ ስልጠናን ሲሰጣቸው ቆይቷል። ትናንት ፋኖን የተቀላቀሉ ሻምበል አዛዥን ፋኖን ለመውጋት ይጠቅማል በሚል የተሰጠው ወታደር ስልጠናን ከወሰዱ አመራሮችም አንዱ እንደነበር ጭምር ነው የተነገረው። መነሻውን ሙጃ ማርያም አድርጎ ወደ ወንዳንች ቀጠና ለመግባት የሞከረው የአገዘ ዘወል በፋኖች ከባድ ጥቃት ተፈጸመበት። በዚህ ጥቃት ወዳኑ ሰባት ያገዘ ወታደሮች ሲደመሰሱ ከሀያ በላይ ደግሞ የሚሆኑት ክፉኛ ቆስለው ወደ ሙጃ ጤና ጣቢያ ተወስደዋል። በሰሜን ወሎ ዞን መነሻቸውን የገዳነው ወረዳ መቀመጫ ከሆነችው ሙጃ ከተማ ያደረጉት የገዢ ብልጽግና ቡድን አገልጋዮች በፋኖች በደረሰባቸው ከባድ ጥቃት ከጥቅም ውጭ ምሏል። ጥቃቱ የተፈጸመው ትናንት ማለትም ግንቦት ሁለት እኩለ ቀን ጀምሮ እስካመሻሽ ሳደስ እንደነበር መረጃዎችም ተነግረዋል። በዛሬ ዕለት በአማራ ፋኖ ብሔራዊ ኃይል በሸዋ ቅጥና ምክትል መሪ አረበኛ ኢሳያስ ደመቅ ሰባት ለሰባ 7 ክፍለ ጦር አጼ ኩኖ አምላክ ክፍለ ጦር፣ የአማራ ፋኖ ብሔራዊ ኃይል ወልዶ ቤት አማራ የጎፋ ክፍለ ጦር በተዋጣጣ ኃይል ጊሽ ከተማ ላይ መሽጎ የነበረውን የብርሃኑ ጁላ ጦር ሲቀጠቅጡት ውለዋል ተባለ። በተጨማሪም እስቴ ጎማ ተራ ክፍለ ጦር ደግሞ ከመኳይ ከተማና ከከሚሴ ከተማ ተቀረም ወደ ጊሽ ለጓዝ ሊንቀሳቀስ የነበረን የጠላተል በመመከትም አጋርነትን አሳይቷልም። በዚያ ወደ ውጊያ ከፍተኛ የክሰራን ያስተናገደው የጠላተልም የወገን ብትር መቋቋም ሲያቅተው በዚ 23 ና በመሪፍ የታገዘ ውጊያዎችን አድርጎ የበርካታ መኖሪያ ቤቶችንም አውድሟል። የተባለው የአማራ ፋኖ ብሔራዊ ኃይል ሸዋቅጥና ከሰም ክፍለ ጦር ተስፋ ብርጌድ የጠላትን ኃይል እየወቀው ይገኛል ተባለ። በአፋር በኩል ወደ በረት ለመግባት የሞክሪ ብልጽግና ጦር በመርጅ ተኳሽ በአርበኛ ተስፋ ገብረ ስላሴ ቃል ኪዳን አስጠባቂ በረኞች አስጠባቂ የጠላትን ኃይል እያጨዱ ከምረው ታለም። በዚህ አንድ ሳምንት ውስጥ በሁለቱ ወረዳዎች ያለማቋረጥ ውጊያ ውስጥ የከረመው ግዙፉ ከሰም ክፍለ ጦር በሁለቱ ብርጌዶችም ጥምረት ድልን ተቀናጅቷል። ከሰም ክፍለ ጦር በዚህ ሳምንት ጥላትን የገጠመው ግንባሮች ተስፋ ብርጌድ እስከ ዛሬ ወቅት ድረስ ጥላትን እየወቃለትም ይገኛል። ኃይለማርያም ማሞና አስማራ ዳኘ ጥምረት አስገረት ላይ ጥላትን አጭኖ መከምሮታል። ነበልባሎቹ ጨሌ ላይ ጥላትን ዳግም እንዳይመለስ አድርገውም ወቅተውታል ሲሉ ምንጮችም ተናግረዋል። በዚህም እንደ መረጃ ምንጮቻችን ገለጻ በሸዋ አቅጥና ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ የሚጠራው በእስክንድር ነጋ የሚመራው የብልጽግና ክንፍ እንደሆነ የሚነገርለትም የአማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ላይ ከጥላት ጋር በመሆን ጥቃት ለመፈጸም ተደጋጋሚ ትንኮሳዎችን ያደርግም ይገኛል አሁንም ማድረጉን ቀጥሏል። ሆኖም አልሳካይለው ወራሪ ቡድን ጠላትን ከሰም ክፍለ ጦርን በአራቱም ወረዳዎች በከበባ ውስጥ በመመከት ጠላትን ቢከፍትም ጥቃቱን መመከት ተችሏል። ሆኖም የአማራ ፋናው ህዝብ ድርጅት ክንፍ የሆነው ሸዋ ጠቅላይ ግዛት እዝ የሚባለው ጊዜ ጠብቁ ማለትም ትናንት ከትናንት በስቲያ ጀምሮ በአንኮበር ወረዳ ለሚኖሩ የአማራ ወጣቶችና ገበሮች ከሰም ክፍለጦር በጥላት ተከባል ግዛ እናድርግ በሚል የማደናገሪያ መልእክትን ተጥሩምባ አስነፍቶ አለም አላማው የሸዋን ህዝብ ድጋሚ ለውርደት ለመዳረግ እውነተኛ ታጋይ ላይ ጥቃት ለመክፈት የታለመ ነው። በዚህ ማንኛውም የታጠቀ ኃይል ከከሰም ክፍለ ጦር ውጭ ክፍለ ጦር በሚንቀሳቀስባቸው ወረዳዎች ማለትም አስገረቱ ተደረራ በረት ወረዳ፣ መንጃር ሸንኮራ ወረዳና ሀገረ ማርያም ከሰም ወረዳ ያለው ክፍለ ጦር ፍቃደኛ የምፍቃደ የሚንቀሳቀስ ኃይል እርምጃ እንደሚወሰድበትም እናሳስባለን ብሏል። የማራፋን ነው ቢረባይለም በዚህም እንደ መረጃ ምንጮቻችን ገለጽ የአማራ ፋኖ ብሔራዊ ኃይል ሸዋ ቅጥና ከሰም ክፍለ ጦር ተስፋ ብርጌድ ቅጥናት ጋር በሶስት ግንባሮችን መፋለሙን አጠናክሮ ቀጥሏል። በዚህም ከሰም ክፍለ ጦር ምንም አይነት የእገዛ ጥሪም አላቀረብኩም ሲል ነው የተደመጠው። የአማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ወርቁ ደርቤ፣ ህዝባችን አጭበርባሪ የማደናገድ መረጃዎችን ሰጠው እያሳስቱም ይገኛሉ። በዚህም በሸዋ ግንባርም በተወሰኑ ቦታዎች የሚንቀሳቀሱ ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ የሚጠራው በእስክንድር ነጋ የሚመራው የብልጽግና ፓርቲ የጫፍ ክንፍ ህዝባችን እያደናገረ ሲሆን የአማራ ፋኖ ብሔራዊ ኃይል በሸዋ ቅጥና ከሰም ክፍለ ጦር ከጥላት ጋር በመሆን ለማጥቃት ተደጋጋሚ ጥረቶችን አድርጓል። በዚህም መሰረትም የአማራ ፋኖስ በድርጅት ብልጽግና ወራሪ ሃይል የሆነውን ሸዋ ጠቅላይ ግዛት እዝ የሚባለውን አጀንዳ ጊዜ ጠብቆ ማለት ከትላንት ጀምሮ በአንኮበር ወረዳ ከገዛዙ ጋር ጥምረት ተፈጥሮ እየወጋን ይገኛል። እኛም ግን ጥሪ ሳናደርግ የጥላት ጦር ድባቅ እየመታ ነው እንገኛለን ብለዋል። ውድና የተከበራችሁ የሳሚ ዴሊ የዩትዩብ ቻናል አድማጭ ተመልካቾች፣ በመረጃ ሰዓቴ መደመጥ አለባቸው ብያሰብኳቸው ስበር መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ቀን ተመኘሁ።